ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለውላችሁ እግዚአብሔር ይመስገን። ያው ከታምኔሉ እንደምታዩት ያው ሩታ ዛሬ በይጃብኔ የመጣችሁ ያው ኦልሬዲ ያው ለፍቅር የማይኮነው ነገር የለም። ሩታ አዲስ አፍቃሪ እንዲያዝር ታውቃላችሁ፣ አዲስ ፍቅር ውስጥ እንደሆነ ታውቃላችሁ። እሱም ፍቅረኛዋን በሃይማኖት አንድ አይደሉም፣ በሃይማኖት አይገናኙም። ግዴታ የሚወድ ሰው ወደ አንዱ መሄድ አለበት ወይ ወደ አንዱ መምጣት አለበት። እና ዛሬ ሰርፕራይዝ አድርግታናለች ማለት ነው። እና ሩታ ሀይማኖቷን ቀየራለች፣ ሙስሊም ሆናለች ማለት ነው። እና ባይዘዌ ማለት ነው፣ በጣም ነው የሚያምርባት ሂጃብ ማለት ነው። በጣም በጣም ከመላችሁ በላይ ማለት ነው። እና በጣም ነው የሚያምርባት በጣም ነው የሚያምሩት አብረሽ። በቃ ይሄ ስታየ እስቲ ሆዴ ቻለ እስቲ ሆዴ ቻለ ማለት አይቀርም ማለት ነው። እኔ እንጃ ዛሬ አብርሽ መርዝ ነው የሚጠጣው፣ ይህን ካየ ማለት ነው። የእውነት መርዝ መርዝ ነው የሚጠጣው ማለት ነውእና ማሻ አላህ ብለና ነው ማለት ነውእና አብርሽ አበደ በቃ። እኔ አብርሽን እስከማይን የጠበቅ ነውና በጣም በጣም ነው የሚያምርባት፣ በጣም ከምላችሁ በላይ ማለት ነውና፣ ያው ሃይማኖቷን ቀየራለች። እኔ ስለ ሃይማኖት ብዙ እውቀት የለኝም፣ ምንም ነገር አልናገርም። የአንዱን ሃይማኖትንም አልቀረንም፣ የራሴንም ሲነካብኝ አልወድም። ግን ያምርባታል። እውነት ለመናገር ያምርባታል። ኮሜንት በጣም ካያችሁ በጣም ነው ሙስሊም የሚያምርብ ሂጃ ምናምን ሲሏት ሰምቻለሁ። አዎ እውነት ነው፣ ያምርባታል፣ አይቻለሁ። በቃ በጣም ነው የሚያምርባት ና እያለ ማመዳት ነው እንዴት እንደሚባል ምናምን። ኦልሬዲ የፈጠ የፉጡር ሰዓት ነው መሰለኝ የተነሱት። ዛሬ ይሁን የትናንት ይሁን አይዶናነቅም፣ ግን ማሻላ ብያለሁ ማለት ነው ሩታዬ ያው ለፍቅር ዋና አንደኛ መጀመሪያ ዋጋ የሚከፈለው ሃይማኖት ከመቀየር ነው። እና ሩታ ለይሳቅዬ ሃይማኖቷን ሰውናለች ማለት ነው። እና ሃይማኖቷን ቀይራ ሙስሊም ሆናለች ብላለች። እና ያው ኦልሬዲ ዛሬ ስጾማለች ማለት ነው። እና እና እንጂ እኔ በጣም በጣም በጣም እየገረመኝ ማለት ነው። እና እኔ የገረመኝ አብርሽ አብርሽ በቃ አሁን ይሄን ሲያይ እርግጠኛ ነኝ ተስፋ ይቆርጣል። ተስፋ ይቆርጣል ብዬ አስባለሁ ማለት ነው። እና በጣም ደስ ይላል ግን ለድራማ ከሆነ ደግሞ ማለት እናደዳለሁ ማለት ነው። ለምን ስት ግን እያ ባይዘ በጣም ያምርባታል። የእውነት ለመናገር ይሳቅዬን በጣም ያምርባታል። እሱም እሷም አንድ ላይ ሁለቱም አንድ ላይ ሆኖ በጣም ነው የሚያምርባቸው። ኦልሬዲ እየተጎራረሱ ሾርባ እየጠጡ እንትን ቴምራቸውን እየበሉ ምናምን ያለውና እዚህ ላይ እና በጣም አሪፍ ነው፣ ደስ ይላል። እና ያው ሃይማኖቷን ቀይራለች ማለት ነው። ኢሳቅ ሙስሊም ነው። ኢሳቅ ከም ስታዩት ብዙ ጊዜ ሩታ በሃይማኖት ከእሱ ጋር አትገናኝም፣ እሱ ሙስሊም ነው ምናምን እያላችሁ ብዙ ጊዜ ኮሜንት ሰጣላችሁ። አዎ ሙስሊም ነው። እኛ በቲክቶክን የምናውቀው ሙስሊም ነው። ግን ያው እሱ አምናበት ነው የገባችሁም። አንድ ሰው ደግሞ ካመነበት ስለ ራሱ እኛ አይመለከተንም፣ ራሱን የሚያውቀው ስላችሁ ማንም ሰው አሁን እሳቱንና ውሃውን መለየት ይችላል ማለት ነው። እሷ በጣም ትልቅ ሰው ናት። የሚጠቅማትና የሚጎዳትን እሷ ታውቃለች። እሷ እዚህ ጋ አታድጊ ከተባለ ሰው በአላት አይደለም የምትሄደው እራሷ በተባለች ኖ በሚያዛት ነው። ለምን ኦልሬዲ በጣም ትልቅ ሰው ናት። ነገሮችን ማገናዘብ ትችላለች። መጥፎና ጥሩን ነገር መለየት ትችላለች። ይህን ለእሷ ፈርዳሉ። ስለ ሃይማኖቱ መቀየሯን ለእሷ ትቻለሁ ማለት ነገር ግን እኔ ጀስት እንደ ዩቱበሬ ያየሁትን ነገር ኮምፕሌን ማድረግ ደስ ይለኛል፣ ወዳለሁ በጣም አንደኛ በጣም ደስ ያለኝ ነገር እንትን አለባበሷ በጣም ያምራል። በቃ ስርዓት ያለው አለባበስበ ሙስሊምን ማለት ለአንድ ቀንም ቢሆን የሙስሊም ስነ ስርዓት በዛ ሳሌ ሲያፈጥሩ ምን ያህል ነገር ማድረግ እንዳለባቸው ያን ነገር አሟልታ ነው የተገኘችው። በጣም ጸጉሯ እንዳይታይ የተጠማመት፣ በጣም ብዙ ዓመት የሰለሙ ሰዎች እንኳን እንደሱ አይለቅሱም ማለት ነው። በጣም ጸጉሯን ጠምጥማ፣ አለባበሷ፣ ስርዓቷ፣ አቀማመጧ ኦልሬዲ በጣም ብዙ ዓመት እንትን ያለች ነው የምታውቀው፣ ወይ ከሙስሊም ሰዎች ጋር ኖራለች ምናምን። በጣም ነው የሚያምርባት ማለት ነውና፣ እንጃ እኔ ወደችዋለሁ። አለባብሷ በጣም ነበር የወደዱት። ብዙ ጊዜ ኮምፕሌን ሲያደርጉ አያለው ነበረ። ብዙ ጊዜ አንገትሽን መስቀልሽን ለምን አታደርጊ፣ አንገትሽን መስቀልሽን አታደርጊ። ለካሷ ሰልማ ነው ማለት ነው። ብዙ ጊዜ ካያችሁት አንገቷ መስቀል ላይ አውልቀው ነበር። አሁን ሰሞኑ ቪዲዮ ከይሳጋ ስመጣ የአንገቷ መስቀል ማህተብ የለም። አውልቀዋለች ብዙ ካያችሁ ማለት ነው እና ያን ማየት ትችላላችሁ ማለት ነው እና ሩታ ያው ሙስሊም ሆናለች ማለት ነው እና ሩታ ሰልማለች ማለት ነው። ወደ ቀጥተኛዋ ሁሉም የሁሉም እምነት ቀጥተኛ ነው። ወደ ሙስሊም መታለች ሙስሊም ደግሞ አንደኛ ሴት ልጅ ራሷን ስትል ስትሸፋፈን ነው። አንደኛ ሕጋቸው ያሷም ሕጋቸውን አክብራ ሰልማለች ማለት ነው እና ያው ለዛሬ ጾማቸው ይከብድሻል ብዬ አስባለሁ። ያው ሁሉ ነገር ያው ይቀስ በቀስ እያለማመደሽ ይመጣል ብዬ አስባለሁ። ያሁኑ አዲሱ ፍቅረኛሽ ያው ኦልሬዲ አብሪሽ ተስፋ ቁረጥ። ይሄን ቪዲዮ ስታይ ተስፋ ትቆርጣለሽ ማለት ነው እና አያብርሽ በቃ እኔ አሁን አብሬሽን ነው ማየት ይህ ማካየ ይታነቃል። በቃ ይታነቃል። አብርሽ ይታነቃል። አይገልጸውም አለ ለምን በቃ ውረዲ። ባለፈው ራሱ በጣም ሲጣሉ ሲደባደቡ ነበረ። አንቺ ሌት ከሱ ጋር ቶኛለሽ እኔ ይጋዩ ሚስትነኝ ባሏን የምናምን እያለ ጭራሽ በቃ ማንንም አልሰማ ሰው የፈለገውን ቢል እኔ ስለ ሰው አይመለከተኝም ብላ ሩታ ሃይማኖቷን ቀይራለች ማለት ነው። ለምን በቃ ፍቅር ነው። አንድ ሰው ደግሞ ልባችሁ አብረሻውን በግድ በጉልበከት ቢለያያል እሷ ልባ ይሳጋ ከሆነ ምንም ጥቅም የለውም። አብረሽ ጋር አካሏ ብቻ ነው ያለው ማለት ነው። እንደዛ ይሳቅ የመጣ ሩታ ሙስሊም ሆናለች ሰልማለች ማለት ነው። እና በቃ በዚሁ ቀጤ ነው የምንለው፣ ሌላ ምንም የምንለው ነገር የለም። እና ቪዲዮ እስከሚለቀቅ ድረስ በጣም ጓጉቻ አለው። በጣም በጣም ከምላችሁ በላይ ማለት ነው። ለምን ያው በጣም ጓጉቻለሁ አንደኛ በቃ እስኪ ያለውን ነገር እንሰማለን ማለት ነው እንሰማለን አንፈርድም ነው የሚባለው ማለት ነው እና ሩታዬ ቃል የምልሽ ነገር ምን የሚልም ያው በጣም ነው ግን አለባበሳቸው ምናምን ደስ ይላል በቃ በቃ ስነስርዓታቸው አቀማመጧ ምናምን አጠቃቀሟ ከግንባሯ ጀምራ